ሰላም አሁን የሚገኘው ቀጥታ እንግዲህ ባህር ዳር ዙሪያ ዳህና ማርያም ቀበሌ ላይ ድሮን ጥቃት በደረሰበት ቦታ ላይ የሚገኘው እንግዲህ ሽንፈቱን አምሌ ተቀበለ። የመጨረሻው የሽንፈት ምልክቱን ለማሳየት ይህን ህፃን እንደምታየት እንግዲህ፣ እናቱ ሙታ ይህ ህፃን እንግዲህ በእግዚአብሔር ጥበብ ተርፏል። እስኪ አሳይ እስኪ። የተጎዳው ህፃን ነው። አሁን እንዴት ነበር የተገኘችው ሴትዮዋ? ከእናቱ ጋር እንዴት ያገኛችሁ? ከእናቱ ላይ አንቀልበው በካራ ቀዳችሁ ልጅ ነው አወጣችሁ። ያወጣ ነው እናቱ ሙታ ያገኛቸዋል። እናቱ ሙታ ነው ያገኘው። ቧንቧ ሲቀዱ ከነበሩ ሰዎች ብዙ ሰው ሙቷል፣ በጣም ብዙ ሰው ሙቷል። ውሃ የሚቀዱት በጣም ያሳዝናል። እንግዲህ እንደምታዩት ነው። እንግዲህ ያ አራቱ ህፃን ተርፏል። እናቱ ሙታልሽ ማለት ነው። ሌሎችም በዛው እስኪ

ይ ገዳይና አማራን ለማጥፋት የተነሳው ይህ መራሹ መንግስት ዛሬ ገና የአምስት ዓመታት ወጣት ሚስቱን ነው እንግዲህ የአራት ወር ህፃን ጥላበት እንድትሄድ ያደረገ ማለት ነው። ይህ ብቻ አይደለም። ብዙ ወጣቶች ሙተዋል፣ ብዙ ወጣቶች ሙተዋል ማለት ነው። በተራ ሁሎችንም ስማችሁ እንደሚዳ የምናደርስ ይሆናል ማለት ነው። እግዚአብሔር ያዝና፣ ወንድ እግዚአብሔር ያዝና